እንዴት አላቁ አርበኛ? ደህና አለ ታላቁ እግዚአብሔር። ተሰብስበው ይጠዛጠዙልህ አለ። እነዚህ ቁጠራ አንድ ያው ጥሩ ነው። ውይይት እያደረጉ ነው። ድርጅቱ ላይ የተለያዩ እዞች ያሉትን በእነ ደረጀን በዛም በኩል ተሰባስበው ጥሩ ውይይት እያደረጉ ነው። ምንም እንትን ያስፈልገዋል። አሁን እኮ ድርጅቱ የሚፈልጉት ድርጅቱን አልወጣንም ብለው መግለጫ ማውጣት፣ ይሄ እኮ በኋላ ነው ማውጣት ያለበት። አሁን ወይ በኋላ፣ አሁን ለጊዜውም እነሱ ከድርጅቱ ካልወጡ ከድርጅቱ አልወጣንም ብለው መግለጫ ማውጣት። አይ የተለያየ ቦታ ነው መሰለ። ምን እናርግ የሚል እንጂ የድርጅቱ ብቻ አይደሉም። ከሸዋም ከሁሉም ከዚህም ከዚህም መሰለ እንዴ ምናልባት እንደዛ እንደሆነ እንትን እንደዛ አይነት ስብሰባ አለ መሰለኝ፣ እየሰማው ነበር እና እንዴት እንዴት ንገረኝ። አልሰማሁም። አይ ያው አንዱኛ በጣም እንትን እንዳለ በግልጽ ያለውን ነገረኝና፣ ያው በደንብ እንትን እንድንለው ማለት ነው። አይ ስብሰባው ምንድን ነው መሰለ አሁን ያለውን ሁኔታ እንዴት እናድርግ፣ አንድነቱን ጉዳይ እነዚህ መግለጫ በሰጡ ሰዎችስ ምንድነው እየተደረገ ያለው ተብሎ እነዚህም ደግሞ እየሸረሸሩ አይደል ከ እየተቋሙ ያሉትን። እሺ እየተቋሙ ያለውን እየሸረሸሩ አይደል? እሺ እንዲሁ ሆኗል። እነ እንትና ናቸው፣ እነ እንትና ናቸው፣ ህዝባዊ ድርጅት ፈርሷል ምናምን የሚሉትን እነሱን በየዙ በየክፍለ ጦሩ እንትን እንዲፈጥሩ ነው በዛ እንዳልሆነና የሁሉም እንትን እንዳልሆነ በዛ ላይ ልክ ክፍለ ጦሩ ላይ ያመራሩ ምናምን የራሱን አቋም እንዲይዝ ነው መጀመሪያው። እኮ እነማን ናቸው ስብሰባ ያደረጉት? እነማን እነማን ናቸው? የተለያየ እንግዲህ የእኛ እነማሸት ምናምን አሉ። ዞሮ ዞሮ አንዳንድ እንትኖችን እየተነጋገሩ ነው። እነዚህ እነማን? የእርምያስ ምናምን ከጎንደረዝብ ያው በእኛ በኩል ወደዚህ ወደ ዝባው ድርጅት ያሉት ናቸው። ዞሮ ዞሮ ስላሰማው ማለት ነው። እንትን አይ ኮነሬል ፈንታውን እንትል ስልክ ፈልግ የደወልኩትኝ የደወልኩታይ ሌላው ግን በዚሁ አንተን ካገኘውህ እንትን ነበረኝ። አሁን አሁን ዝም እያሰብኩት ነበር። ና እዛ ማዶ የላክ ነው ሰው እሱ ሰው መጀመሪያ እንደነገርኩ ሄደ። እዛ ተመልሶ መጣ። ደብዳቤ ይዘናሉ። ደብዳቤውን ይዞ ወደ ለሶስት ቀን ቆይ ካሉት በኋላ ረዲ ተይዞ ታሰረ። ታሰርኩ ብሎ አወራ። እንግዲህ እኔ በእርግጠኛ አይደለሁም። ተይዞ ተያዝኩ ብሎ አወራ። አንተም ልደውልና ልደውል ልበዛኛ በባየርለት ምናምን ብለ ያልደውልክልኝም። ምናልባት በዛ በኩል ያለ መረጃ ካለ ምንድን ነው ወይ ከነሱ ጋር ተናገዘነዋል እኮ አብራችሁ ስለሆናችሁ የሚገረ መስሎኝ ነው እኮ። ማን የሚያልኩት ማን ነው እያሱ አይ አላወራንም። በዚህ ጉዳይ ያው ልጁ እንደተያዘ ለሱም ነግረዋለሁ። አብራችሁ ነ ላ አይደለንም፣ ገና አልተገናኘንም። ገና እነ ደረጀ ጉዞ ላይ ናቸው። እኛ መሀል ላይ ነው ያለ ነው። እነ ደረጀ እየመጡ ስለሆነ እነሱን እየጠበቅን ነው፣ እኛ እንደምናልፈው ከባድ ቀጠና ስላለ። እያሱን አላገኘኸውም? አይ ኖ፣ በአካል አልተገናኘንም ገና። መቼ ነው የምትገናኙት? በዚህ ትክክ ባናወራ ደስ ይለኛል ብዬ ነው እኮ። እንግዲህ ሁለት ቀን በኋላ ደረጀህኔ ይደርሳል። ከኔ ደረሰ በኋላ ወደዛ ሁለት ሁለት ቀን ከሆነ ብትጠብቀው ጥሩ ነው። ከእሱ ጋር የያዝ ነው ጉዳይ ስለሆነ ብዬ ከያሱ ጋር በእኔ አረዳድ በእኔ አረዳድ አብራችሁ ነው፣ አንተና እሱ አብራችሁ ያላችሁ ነው የምትመስለኝ። አደለም አደለም፣ ያው እርቀት ነው የእኛ። አንድ ቀን ተኩል ወይ ሁለት ቀን የሚፈጅ መንገድ አለን። አየህ እኔ እኔ ከዛ ካልከኝ በኋላ ከእሱ ጋር ተነጋግረን የሄድንበት የተወሰነ ነገር ስላለ በዚህ ጉዳይ ዙሪያ በዚ በአጠቃላይ ዙሪያ በአጠቃላይ ዙሪያ በዛ ጉዳይ ዙሪያ እየሰራን ያለ ነው ጉዳይ ስላለ አብረ በቃ በዛ በዛው ማዕቀፍ ውስጥ በዛው ማዕቀፍ ውስጥ ያየኸው ጉዳይ መስሎኝ ዶኩት ሁለቱም ሁለቱም ሁለት ቀን ከሆነ አይርቅም። ስትገናኙ ይነግርሃል። አይ ጥሩ ጥሩ። እነ ደረጀ ጋር በመግለጫው ጉዳይ አወራችሁ? ያው ትላንትና እንግዲህ ትላንትና እንትን ነበረ። ያው ትላንትና ከተቻለ መግለጫ እንዲያወጡ መግለጫ ማውጣት ካልቻሉ አንድ ሁለት ሶስት ሰው ወጥቶ እንዲናገር ያው ስራ አስፈጻሚ ኮሚቴ እንዳልተነጋገረበትና ውሳኔውን እንደማያውቀው እንዲናገሩ በሚዲያ ፈልገን ነበረ። አልተሳካላቸውም፣ አልሆነላቸውም። ዛሬም ደግሞ ው በቃ እንትና ደሬ እንትን ላይ ነው መሰለኝ ጉዞ ላይ ነው መሰለኝ። ስለዚህ ያው እኛም አሁን ከጠዋት ጀምረን ከጠዋት ጀምረን ደሬ ጋር ስንሞክር ነበረ አልተሳካልንም። ያው ጉዞ ላይ እንደሆነ ጠርጥረን ነበረ አሁን ካንታረጋገጠን እንጂ። ስለዚህ ዛሬም ስብሰባ አይሳካላቸውም። አሁን ምንድን ነው፣ ከእነሱ መካከል አንድ ሁለት ሶስት ሰው ወጥቶ ይሄንን ውሳኔ በስራ አስፈጻሚ ኮሚቴ ደረጃ እንደማያውቁትና በግል እንደወጣ ከመናገር ከቻሉ ይሰየው። ይሄን የማያደርጉ ከሆነ ግን ይበላሻል። አሁን ደሬም ቢሆን ወጥቶ ቢናገር ምንም ችግር የለውም። ምንድን ነው ድቡብ ቆሾ፣ አሁን እሱም ወጥቶ በዚህ ደረጃ ቢናገር ጥሩ ነው። እሱ ምንድን ነው ያለው እኔ አሁን ወጥቼ ብናገር በዛ በኩል ምን እያሉ ነው ደረጀ ብቻ ነው ይሄን ነገር የሚቃወመው ሌላ ሁሉ ተስማምቷል እያሉ ነው። እኔ ብናገር ያንን የሚያረጋግጥ ነገር ይሆናል። ስለዚህ ሌሎች ጋር አብረን ብንናገር ይሻላል ነው ያለው። እንትና ተናግሮ ማነው ዘመነ ተናግሮ ነበረ፣ ያው እዛ ፕሮግራም ላይ ወጥቶ እንኳን ደስ አላቸው ሲል ነበረ። አዎ ብሏል፣ አሰምተውኛል። የተወሰነው ነው። አዎ እና በአጠቃላይ ከዳር እስከ ዳር ያለው ደጋፊዎቹ የራሱ ደጋፊዎች ማለት ነው፣ ተነስተውበታል። ከራሱ በሱ ላይ ከዳር እስከ ዳር ያሉት በዚህ በማህበራዊ ሚዲያ ላይ ያለው ከዳር እስከ ዳር እንዳለ እንዳለ በጣም በጣም ብሏል። በጣም ዋጋ አስከፍሎታል። እሱ እንዳፈረሰው አድርጎ ድርጅቱን እሱን ለማፍረስ እሱን ተከትሎ ድርጅቱን እያፈረሰ እየተንቀሳቀሰ እንደሆነ አድርጎ ነው ሰው የተረዳው። ስለዚህ በጣም ዋጋ ከፍሎበታል። ዋጋ ከፍለበት እና ለእኛ ይሄ ከሆነ ግን እኛ እኛ እንደ እንደ እንትን እንደ ድርጅት እኛ መስራት ያለብንን ስራ እየሰራችሁ ይሆናል አውቃለሁ። እንግዲህ እየሰራችሁ ነው ብዬ አውቃለሁ። እጅና እግራችን ታስሯል። ለምን እንዳልኩ እዙ ሳይቀድም እኛ እጁ መቅደም አንችልም እኮ፣ እዙ ላይ ስራ መስራት አንችልም ወይ? እኛ ነው አሁን እዙ መሰርተን እኮ እሱ እሱ አለ ምልህ። እኛ አስቀድመን የጨረስነው ሳይሆን እነሱ በራሳቸው ያልመከሙበት የማያውቁት ውሳኔ ነው። እነሱ ራሳቸው ተቆጥተዋል። አሁን ግን ትናንትና እንዳልኩ ጦርነት ገጠመናሉ። ጦርነት በእርግጥም ደግሞ እንደገጠማቸው አረጋግጠናል ነበረባቸው ጦርነት። ፕሮፌሰርም ጠዋት አብረን ስናወራ ነበረ። ፕሮፌሰርም አረጋግጧለን እሱም ነበረ መሰለኝ። እዛ ቀጠና ውስጥ ነው መሰለኛለሁ። አዛው ነው ያለው የፋይናንስ ችግሩ። አሁንም ታላቁ መፈታት አለበት ብዬ አስባለሁ። በቃ በፍጥነት ዶክተር አምሳሎንም ጠዋት ነግሬዋለሁ። ምናልባትም የተያዘው ገንዘብ ላይ እናንተ ትክክለኛውን ክትትል እያደረጋችሁ ስላልሆነ ነው ያልተለቀቀው የሚል ነገር ሁሉ ብየዋለሁ። በቃ ሰው መድበህ አንተ ይሄን ክትትል አድርገህ ቶሎ እንዲለቀቀ አድርግ። በዚህ ቀን ተብሏል፣ በዚህን ቀን ተብሏል የሚለው እሱ ምንም አይሰራም። ቀጥሎ ወደ ሌላ ገንዘብ ስብሰባ ግቡ። ሌላ አማራጭም ካለ እንትን በሉ ነው ያልነው። አሁን በቀደም አወራን፣ ስለ ቁስለኛ አወራን። በጣም አዘንኩ፣ እኔም በጣም አዘንኩ። ለሱ እኮ ተነጋግረናል። ለሱ ምን ያደርጋል አሁን። የሆነ ነገር ልክ ያለው አለ። ምንድን ነው የሚሆነው? ምን እናደርገዋለን? በሱ ተነጋግረናል። ቁስለኞቹን ለብቻ እንድናየው ተነጋግረናል። ቁስለኞቹን ለብቻ እንድታይ፣ ያኛው ደግሞ ለብቻ እንድታይ ተነጋግረናል። እንግዲህ ምን እንዳደረገ ዝርዝሩን አልነገረኝም። ለምን ምንድን ያደረግኩት እያሱ ጋር አገናኝቼ ከእያሱ ጋር እንዲጨርሱት የተነጋገርነው፣ ያው እያሱም የሆነ ቀመር ሰርቶ የሆነ ነገር ብሎታል። በዛ ልክ አይደለም እንትኑ ኦልሬዲ። ዋናው ግን ታላቁ እኔው አንተ ትኩረት እንድትሰጠው የምፈልገው አሁንም የውጭ ወዳጆችም የተለያዩ ሰዎችም ካሉ ትኩረት አድርግህ ፋይናንስ ማስተካከል ከቻልክ፣ እውነት ለመናገር ይሄን ሁሉ ብትንትኑን እንደምናወጣው ነው የምነግርህ። ብትንትኑን ማለት ነው፣ ብትንትኑን እናወጣዋለን በነገራችን ላይ ያለ ፋይናንስ ትግል ሊኖር አይችልም። ይሄ በእኛ ብቻ አይደለም በእኛ የአለም ህግ ነው። የአለም እንኳን አይደለም ትግል፣ ትግል በነገራችን ላይ መንግስት ማለት ነው የመንግስት ስራ ማለት ነው። መንግስት ስራ ያለ ገንዘብ ይሆናል? ያለ ፋይናንስ ይሆናል? መንግስት የሚቆመው እኮ ፋይናንስ ካለ ነው። ማንኛውም ነገር በፋይናንስ ነው የቆመው። ይሄ የሰው ልጅ ታሪክ መስራት ከጀመረበት ጊዜ አንስቶ ያለ እውነት ነው። እሱ ነው። እኔ እሱ ላይ አንተ ትግል ማድረግ አንችልም፣ ፋይናንስ ማድረግ እሱ ምንድን ነው አንተ ምትለው፣ መቶ በመቶ ተቀብዬ ምናልባት ከዛም በላይ ተቀብዬ እንግዲህ በተለያየ መንገድ እየተፈተንን ነው። በተለያየ መንገድ እየተፈተንን ነው። ያ ማንኛቸውም ትግል በጣም ፈተና ለሚወድቅበት ጊዜ አለ። እኛ ገና ከመነሻችን ነው እንደዚህ አይነት የመጨረሻ አስከፊው ትግል ይገጥ ነው፣ ከውስጥም ከውጭም። ይሄንን በእግዚአብሔር ፍቃድ የምናልፈው ከሆነ ብዙ ነገር ይስተካከላል ብዬ አስባለሁ። ከዚህ በኋላ እንደዚህ ምርር ያለት ፈተና አይገጥማም። እነመከታው እና እነ ኮሎኔል እንግዲህ እኛ ወተን ኮሚቴውን እውቅና ሰጥተናል፣ በሚዲያም ተናግረናል። እኔ ደረጀ እያሱ ወተን ተናግረናል። ካፒቴንም እነሱ አልሰጡም አሁንም ስጡ ስንላቸው ምክንያታቸው ምን እንደሆነ አልገባንም። የእነሱ ኮሚቴዎችም በተለይ ኮሎኔል ፈንታሁን እየተገኙ እንዳልሆነ ዛሬ ዶክተር አምሳሉ ነግሮኛል። እና እሱ ደግሞ አሁን ስራ ለመጀመር እንቅፋት እንደሆናቸውም ጭምርት እየነገረኝ ነው። እና በእና እሱ በኩልስ ለምንድን ነው ወጥተውስ እንደዚህ ማይሉ? ቀጥሎስ ኮሚቴዎቹን አክቲቭ ሆነው እንዲሰሩ የማያደርጉ ምንድን ነው ችግሩ? እሱ ችግሩ ሀብቴ ነው። ሀብቴ ነው። እነሱ ያናገሬያቸዋለሁ በተለይ መከታውን አናግሬዋለሁ ሀብቴ ነው በቃ ምንድን ነው ሀብቴ ነው በቃ ሀብቴ ያው ያው እሱ አየ አሁን ነው እኮ የተገለጸላቸው እሱ በአንድ በኩል ምን ይላቸዋል እኔ ድርጅቱን አለቅም ከድርጅቱ ጋር እኔ ሞቴ ድርጅቱ ጋር ነው ይላል ግን፣ በሌላ በኩል ይመጥ መጥቶ በቃ ውጭ ያለውን ኮሚቴ እኛ ገና ተነጋግረንበት ነው ገና እንትን ብለንበት ነው ምናምን እያለ አንቆያዞ እሱ ነው። ስለዚህ እነሱ ሲሉ የነበሩት ለሀብቴ ብለን መቆየት አለብን፣ ሀብቴ የሚፈልገውን ነገር ማድረግ አለብን። ሀብቴ እሱ በዚህ ጉዳይ ሀብቴ ማጣት የለብንም የሀብቴን ነው እንጂ እነሱ በግል ምንም እንትን የላቸውም ተቃውሞ የላቸውም። ስለዚህ አሁን ሀብቴ ከጨዋታው ከስዕሉ ሲወጣ እነሱም አብረው ሀሳባቸው ይቀይራል ብዬ ነው ማስበው። እናናግራቸዋለን። አሁን ሰሞኑን ችግር የለውም። ይቺ የሀብቴ አሁን ሀብቴ ያመጣትን እንትን እንፍታት። ይቺ አሁን ሀብቴ ያመጣትን ነገር አለች አይደለም? እሷን አንድ ጊዜ ወጥተው ደሬ